ሙሽሪክ የሆነ አካል በአላህ ላይ መጥፎ ጥርጣሬ አለበት። ምክንያቱም ለአላሁ ጀለ ወዓላ ጓደኛ አድርጎ አሁን ባልነው መልኩ ማለት ነው። እኔ ወንጀሌ ለአላህ መንገድ ይከብደኛል፣ ስለዚህ ወይም ደግሞ እኔ ብናገር አላህ አይሰማኝም፣ ስለዚህ ምን ላደርግ ወደ ደጋጎቹ ሄጄ እነሱ እንዲነግሩልኝ ላደርግ ብሎ መናገር ከባድ የሆነ በአላህ ላይ መቅጠፍ፣ አላህን በባለስልጣን መመሰል ነው የሚሆነው። እዚህም መነሻ ቀጥታ ከድምፁ ትሰሙታላችሁ ማለት ነው። ካፊሮች የሚሉትን አይነት ነው የሚሉት ተመልከቱ ይሄ እንግዲህ ምን ነው ካፊሮ ነው ይሄን የሚለው ኃጢአተኞች ስለሆነን በቅዱሳኑ በኩል ሄደን ማንን እንጠይቃለን እግዚአብሔር እንጠይቃለን እያለ ነው ከዚያ የኛውን ደግሞ የኛ ተብያውን ተመልከቱ ቅዱሳን ማለት ጅብሪል ገብርኤልን ማርያምን ነው እነሱ የሚያስቡበት ማለት ነው ቅዱሳን አይደሉም እነሱ በእኛም ቅዱሳን ናቸው ገብርኤል ማለት ጅብሪል አይደለም ማርያም መሬም ነች። ቅዱስ ናቸው በእኛም ቅዱስነታቸው ግን ልነሱ ነው። እሺ ልብ በለ። አሁን ይህ እንግዲህ ካፊሩ ያለውን ደግሞ ይሄኛው በእስላምኛ ወይም በእስልምና አይነት ማለት ነው አምጥቶ ምን እንደሚል ሰው ነው አረኛ ነኝ ለአረኛ ነኝ ብዙ ከያለብኝ ሰው ነኝ። ስለዚህ ወንጀለኛ ስለሆን ኳለን ከራሴ ከፍ አይልም ዱዓው። ያ ማለት እኔን አላህ አይሰማኝም አይነት ነው። ግን ይሄ ነው እንደ ያለ ሀቅ ይሄ ነው ላላህ የሚገባው በፍጹም እንደተጠራጠሩ። ዘጠና ዘጠኝ ሰው ገሉ አላልም ባለፈው? ከዛስ መቶኛ ጨምሮ መጨረሻ ምንድን ነው የሆነው? የታሪኩ መጨረሻ? እሺ ማን ጠይቆለት ነው ለሱ ራሱ? ተው ባደረገ ወዳላ ተመለሰ፣ ማረው አላሁ ጀለዋል። የሚፈለገው ከአንተ የልብ ንጽህናና መመለስ እንጂ፣ እኔ በትክክል ማልተውበት ከሆነ ነቢያችን ስለ ላ ሰለም ሄደው አላህን እንትን ይሉልኛል ሀሳብ ያስቀየሩታል? በፍጹም። እሱ ግን እንደዛ ነው እያለ ያለው እንግዲህ፣ አላህ ያስችላቸዋል፣ እንዲህ ይላቸዋለሁ። እዚህ ላይ የሆነ ነገር ተጠቅሟል። ምን ብሏል? ሀጃያን አውጡልኝ። ቀጥታ ያለው ሀጃያን እንዲያወጣል ንገሩልኝ ይላቸዋለሁ ይላል። ግን ያመልጠዋል። ቀጥሎ ያለው ላይ ድረሱልን ብለን ስንጠራም ሙሽሪክ ይሉናል ይላል ናቸው ሰዎች። እነማ ቅዱሳኑና፣ አንድ ሰው አንዲት ሽማግሌ የሚላከው ማን ነው ሽማግሌ? ወደ እዚያ ሳንሄድ አሁን የሆነ ሰው ጋር ተጣላ፣ የምትልከው ማን ነው? ግርማ ሞገስ ያለውን የሚከበረውን፣ የሚሰማ ባለስልጣን ከሆነ ሀብታም ከሆነ መርታ ነዋ የምትልቀው። ለምንድን ነው ይህን የምታደርገው? ምክንያቱ ምንድን ነው? ሰውየው አፍሮ እንትን እንዲል ነው። ባለስልጣን ከሆነ ስልጣኑ እንዲፈራ፣ ባለሀብት ከሆነ ምናልባት አንዳንድ ቀን ገንዘብ ቸር እንዲደረግለን ይህን ስለሚፈራ ይታረቃል ማለት ነው በቀላሉ። አለ፣ እንደዚህ ነው እንዴ? ጉቦ የሚፈልግ አምላክ ነው እንዴ? የሚፈራው አካል አለ? በፍጹም። ይህን ማግባት በፈለገ ተመልከት። ደግሞ ይ ነው ጥታ አባት ወንዶች እንዳለ ማክ ነው የተለመደው። ሽማግሌ የሚባል ነገር አለ ምን ማለት ነው? ያኔ ይህ እጂ መጠየቅ ስለማልችል ነው አቅሙ ስለሌለው እንደዚህ አይደለም። እንደማ ከኔ ይልቅ የሚሰሙ ሰዎች አሉ። ክብር አባት የሚሆን የሆነ ነገር ቢያነሳ እንኳን እነዚህ ትልቅ ሰዎች ክብር ያላቸው ሰዎች ስለሆኑ እሱ የሚያከብራቸው ሰዎች ስለሆኑ እንደ ውሀያ ይዞ በቃ ተውኩት እ እንደው አንዳንድ እንትኖች ነበሩ እ እሺ ተቀብያለሁ። እንዲህ አሁን የሚያወራው ስላለ ነው ስለሆነሽ ልጅ አባት የሚያወራው እኮ ስላለ ነው የሚመስለው። ግን ምንድን ነው ስለሆነሽ ልጅ አባት የሚያወራ ይመስላል። ግን ስላለ ነው የሚያወራው ስለሆነ እንዲህ አድርገው አላህን በሆነች

ጉዳዩ ያለ እንደሆነ በተጨባጭ እንድታውቁ ነው። እንግዲህ አትልክም ልጅ ፈልጋል። አንተ ከሆነ ሰው እዛ የምትልከው ማንን ነው? የተከበረ ተሰሚ ሰውየው እንኳን ምን ቢል እንዲህ ሰው እንኳን ችግር አለበት ነበር። እናንተ ከመጣችሁ እንደው ምንም ማድረግ አልችልም፣ በቃ እንዲል ማለት ነው። ልክ አሁንም አብዱልቃድር ጀላኒ ወደ አላ ካለ አለ፣ አንተ ጥፋት ብዙ ነው። እሳቸው ሄደ ሲጠይቁ አለ ምሊል ነው። እንደ ያ ባሪያ እንኳን በጣም ከባድ ነበር ጥፋቱ በቃ ይሄ እኮ ነው በቃ ድምር መልእክቱ። ከዚህ የተለየ ነገር አለ? እነኚህ ሰዎች ይህን እምነት ይዘው ቁርአንን በትክክል ስለተረዳ እንዴት ካፊር ይለዋል? ይሄ እኮ የጥመት መደራረብ ነው። ሱብሃነ ረቢ እና እንዲህ እያለ ይናገራል። ከዛ አንድ መስማት ያለባችሁ ነገር አለች። ሰው ከሞተ በኋላ አይጠቅምም የሚባለው አባባል ውድቅ ነው

በባካችሁ ድረሱልን ብሎ መጣራት ምንድን ነው? አለ ሙሽሪክ ነው የሚል ሰው ሸሪአ ዕውቅና ይሰጠው ይሄን ሰውዬ ነው የሚለው። በተቃራኒ ማለት ያልተጻፈለትን ነው ገልብጦ እያነበበ ያለው። እና ይሄ እንደዚህ አይነት እምነት የሚያስፋፉ ናቸው እነዚህ አካላት። ይህን ነው ይሄ በቃ ኪታቦ ላይ የሚያወራ ይህን ተጨባጭ ነው የሌለ ነገር አይደለም። የሚያጋራ አካል ልክ እንዲህ እያረ አላሁ ጀለ ወዓላ አይሰማኝም እኔን ስለማይሰማኝ በሚሰሙ አካላት በኩል ላስተላልፍለት ብሎ የሚል ሰው ይህን አይነት እይታን እምነት የሚያጓድል ነው እያለ ይቀጥላል። ሌሎችም በርካታ መዘዞች አሉ። ኢንሻላህ ነገ ከዚህ ተነስተን የምናይ ይሆናል። እዚህ ጋር የተነሱ